እግዚአብሔር እንደዚህ ነው የሚያደርገው ስለ አንተ ሲል ሳይሆን ስለተጠራብህ ስሙ ሲል፣ እግዚአብሔር በአንተ ላይ የተጠራው ስሙን ሊያከብር ከዛ ጉዳይ ነፃ ያወጣሃል። አጋር ሳራ ያዘዘችላት ወይንም የጫነችላት ውሃ አይደለም እረፍት የሰጣት፣ ከምድር የፈለቀላት ውሃ እረፍት ነው የሰጠው። ዛሬ ከሰው እጅ ትላቀቅና ሰማይ በሚያሳርፍ ምንጭ ትጣበቃለህ። እግዚአብሔር ሲነሳ ምድር ጸጥ ትላለች። እግዚአብሔር ሲነሳ ሰማይ ይገዛል። እግዚአብሔር ሲነሳ ድምፅህን የማይሰሙ ያከብራሉ። እግዚአብሔር ሲነሳ ተራራው ይናዳ። እግዚአብሔር ሲነሳ የከበበ ይበተና። ዛሬ ደዌ ካለ ከቤት ይነቀላ። አረ የሚያም ደዌ ቢኖር ከቤት ይነቀላ። ከሐኪም የሰማኸው ማስረጃ ቢኖር ከቤት ይነቀላ። እየፈራ ያለህበት ያ ጉዳይ ከቤት ይነቀላ። ከሁሉ በፊት ቃል ስለሚቀድም መዝሙረ ዳዊት 23 ከቁጥር አራት በጌታ በኢየሱስ ስም እንሰማለን። እሺ ድገማው፣ ሶስት ላይ ሂድና ነፍሴን። ድገማው ስለምኑ? ድገመው ስለምኑ? አሁንም ድገመው ስለምኑ? እግዚአብሔር እንደዚህ ነው የሚያደርገው። ስለ አንተ ሲል ሳይሆን ስለተጠራብህ ስም ሲል፣ እግዚአብሔር በአንተ ላይ የተጠራው ስሙን ሊያከብር፣ ከዛ ጉዳይ ነፃ ያወጣሃል። ስለምኑ ሲል እንደው እንደዚህ እንደቆማችሁ እንደው ልበልህ። የፕራይም ሚኒስተር ልጅ የፕራይም ሚኒስተራችን ልጅ ጉልት ተራ አራዳ ጉልት ተራ ቁጭ ብላ እየቸረቸረች ፕራይም ሚኒስተራችን ቤተ መንግስት እየሰራ ቢሆን የጠቅላይ ሚኒስተር የዶክተር አብይ ልጅ ስትባል ስለ ስሙ ስሙ እንዳይነካ ስሙ እንዳይነቀፍ የአብይ ልጆና ጉልት ምን ትሰራለች እንዳይባል፣ ስለ ስሙ ተጠንቅቆ ስፍራ እንደሚቀይርላት ዛሬ ምሽት ሰማይ እንደዚህ ያደርጋል። ስለ ስሙ ሲል ያንን ስፍራ ይቀይራ። ዶክተር አብይ የሚሞት ነው፣ ስጋ ለባሽ ነው፣ እድሜው በምድር ላይ እስከተወሰነ ነው። የእኔ አምላክ፣ የሰማይና የምድር ፈጣሪ፣ አንተን በመስቀል ጣር አምጦ የወለደ ሰማይ እንደዚህ ይልሃል ስለ ስሜ ስለ ስሜ ሲል እከለክልሃለ። ስለ ስሜ ሲል አዋርድልሃለ። ስሜ ተጠርቶብሃልና አላሳፈረ ማነው? ከእኔ ጋር ኢየሱስ። እስኪ ሁሉም ሰው ቀኝ እጁን ከፍ ያርግ። ስለ ስሙ በለ። ነፍሴን በላ። በጽድቅ መንገድ በላ መራኝ በል። ለጌታ ክብር አምጥተን ቁጭን በል እግዚአብሔር ስለ ስሙ በጽድቅ መንገድ መራኝ ካለ፣ ስለ አንተ ሲል አይደለም፣ ስለተጠራብ ስሙ ሲል፣ ሩቅ አትሂድ። የእኔ ልጆች ከእኔ ልጆች መሃል እግዚአብሔር ለዘላለምም አያረግብኝምና፣ ድንገት አንዱ ቢጠጣ ይሄንን ልጅ ለመመለስ ብዙ ዋጋ ነው ምከፍለው። ለምን ሲባል፣ ነብይ ተብሎ ልጄ ሰካራም እንዲባል ስለማልፈልግ እኔ። ለጅ ለልጄ ይሄን ናይ፣ በተለይ ለልጅ አይደለም ለስሜ ሁሉ ጊዜ ባለቤቴን እንደዚህ እላለሁ ስትሰራ እለዋለሁ አደራህን ባይበላ ጥንቅር ብሎ ይቅር አንድ እንዳትምል ሁለት በውሸት የማይሆን ነገር እንዳትሸጥ ሶስተኛ ለስሜ ተጠንቀቅልኝ ለምን ለስሜ አየ እኔ ስጋ ለባሿ ለስሜ ይሄናል ቤተሰቤን ኮንትሮል ካደረግኩ ብዙን ጊዜ ወጣቶችን እንደዚህ እላቸዋል እባካችሁ ጫማችሁ እንዳይቆሽሽ ፊታችሁ አመድ እንዳይመለብስ የጀበና ቡና ቦታ እንዳትገኙ ለስሜ ተጠንቀቁልኝ ይላለሁ። እኔ እግዚአብሔር ስለ ስሙ ሲል ካለሽበት ማቅ፣ ከደረሰብሽ መከራ፣ ከተሰበሰበብሽ ስብሰባ፣ ወደ ቤት ከገባው ደዌ ስለ አንተ ሳይሆን ስለ ስሙ ሲል ይነጥቀሃ። አረ እግዚአብሔር ይናጠቀሃ ስለምን ድገም። አሁንም እግዚአብሔር እረኛዬ ነው ይላል። ከዛስ የሚያሳጣኝ ምንም ነገር የለማ። አየ እንዳያሳጣ በስሙ ተጠርታ። በስሙ ከተጠራ ደግሞ አያሳጣህ። ሁል ጊዜ የሚመራ በለመለመ መስክ ነው። አረ እግዚአብሔር መስክህን ያስተካክለዋል። ነካር ግና ሰው በመረጠል ሳይሆን በለው ሰማይ በመረጠል ትሄዳለ በለ። አረ እግዚአብሔር እረኛህ ነው በለው

ሰማይ ስምና ከዋናው ጋር ያገናኛል። ኤለ አንደኛ እግዚአብሔር እረኛዬ ነው የሚያሳጣኝ የለም ይልና በለመለመ መስክ በእረፍትም ውሃ ዘንድ ነፍሴን ስለ ስሟ። አሁን በእረፍት ውሃ ዘንድ ማለት እረፉ ይልና እኔ አምላክ እንደሆንኩ እወቁኝ። እግዚአብሔር የሚያሳርፍ እረፍቶ ያለበት ውሃ ነው። አጋር ሳራ ያዘዘችላት ወይም የጫነችላት ውሃ አይደለም። እረፍት የሰጣት ከምድር የፈለቀላት ውሃ እረፍት ነው የሰጠው። ዛሬ ከሰው እጅ ትላቀቅና ሰማይ በሚያሳርፍ ምንጭ ትጠበቃለ። በእረፍትም ውሃ ዘንድ ይላል። አየ እግዚአብሔር የሚሰጥ ውሃ እረፍት አለው፣ ሰላም አለው፣ ደስታ አለው። ማን ነው እረፍትና ደስታ ከቤቱ የተነጠቀ? ዛሬ ሰማይ እንደዚህ ይላል፣ ይጠነቀቅልሃል፣ ይመራሃል፣ ይዋጋልሃል፣ ይሰለፍልሃል፣ ይመክትልሃል፣ ይከራከርልሃል። አንተ ዝም ትላለህ፣ እግዚአብሔር ይነሳል። ሞት ጥላ ማለት ጣር ማለት ነው። መጨነቅ ማለት ነው። በሕይወትና በአንተና በሞት መሃል አንድ እርምጃ የቀረችበት በንግድ ሊሆን ይችላል። ከጎረቤት ጋር ባለ ነገር ሊሆን ይችላል። በጤና ሊሆን ይችላል። ሰማይ እንደዚህ ላይ ባለቀ ነገር ላይ አሳርፈሃለሁ፣ አሳርፈሃለሁ፣ ጣልቃ እገባለሁ፣ እመክትልሃለሁ፣ እሟገትልሃለሁ። አንተ ከእኔ ጋር ነህና ክፉን ምን አልልም። ማን ከአንተ ጋር ነው በምን መካከል ብትሄድ፣ ዛሬ ይኸውልህ፣ ከስብከት ያለፈ ህይወት ትጀምራለህ። ጥላ ከባድ የሆነ ጥላ አለ። አንዳንዴ የዱካ ጥላ አለ። ተስፋ የመቁረጥ ጥላ አለ። ነገሮች ከባድ ናቸው። አንዳንድ ጥላዎች ለማይጸልዩ ሰዎች ይመችና፣ ለሚጸልዩ ሰዎች አልንችድ ያደርጋል። ያ ማለት እግዚአብሔር ስራ እንደጀመረ ምታይበት ነካር ግና፣ ያልፋል በለው ድገምና፣ ያልፋል በለው እግዚአብሔር በለው ስለ አንተ ጽድቅ ሳይሆን በለው ስለ ስሙ ሲል በለው በዛ ጉዳይ በለው ጣልቃ ይገባል በለው እንደ እግዚአብሔር ያለ ነካርግና ስሙ በቂ ነው በለው። እስኪ ያሳልፈኛል በለው፣ ያሻግረኛል በለው፣ ይሟገትልኛል በለው፣ ይከራከርልኛል በለው። ዛሬ በስሙ ትጥላለ ስሙ ይስብልሃል። ነካርግና በስሙ ውጣ በለው። ስለ ስሙ ስለሚጠነቀቅ በለው፣ ያ ጉዳይ አብሮክ አይቀጥልም በለው። ዛሬ ደዌ ካለ ከቤት ይነቀላል። አረ የሚያምደዌ ቢኖር ከቤት ይነቀላ። ከሐኪም የሰማኸው ማስረጃ ቢኖር ከቤት ይነቀላ። እየፈራ ያለህበት ያ ጉዳይ ከቤት ይነቀላ። ለምን አትለኝም? ስለ ስሙ ሲል፣ ስለ ስምክ አይደለም ስለ ስሙ። እስኪ ስለ ስሙ ይዋጋል በለይ። ድገማ አሆነ፣ ድገምልኝ ሆነ ስለ ስሙ ይከራከርልኛል በለይ። እግዚአብሔር ተዋጊ በለ ስሙም እግዚአብሔር ይባል አልበለው? እግዚአብሔር ሲነሳ ምድር ጸጥ ትላለች። እግዚአብሔር ሲነሳ ሰማይ ይገዛል። እግዚአብሔር ሲነሳ ድምፅህን የማይሰሙ ያከብራሉ። እግዚአብሔር ሲነሳ ተራራው ይናዳ። እግዚአብሔር ሲነሳ የከበበ ይበተናል። ከዛ አምባና መጠጊያ አንተን ይልና ስለ ስምህ መንገዴን አቀናኸው ይላል። አምባና መጠጊያ አንተነ ካለ በኋላ ስለ ስምህ ምኔን አቀናኸው ይላል መንገዴን። ስለዚህ እግዚአብሔር መንገድህን የሚያቀናው በአወጣጥ ላይ ነው።